አንድ ወንድ ልጅ ባንቺ ፍቅር ክንፍ እብድ እንዲልሽ እንዴት ማድረግ እንደምትቺ ዛሬ ጠቁምሻለሁ። በተለይ ደግሞ መጨረሻ ላይ የማነሳልሽ ሐሳብ ትልቁን ሚና በህይወትሽ ውስጥ ይወስዳል። አንድ ወንድ ልጅ እንዲያፈቅርሽ ለማድረግ የምታስቢ ከሆነ እስከ መጨረሻው ተከታተኝ። አንድ ወንድ ልጅ በአንቺ ፍቅር እንዲወድቅና እንዲያፈቅርሽ ለማድረግ የምታስቢ ከሆነ መጀመሪያ ማድረግ ያለብሽን ነገር እነግርሻለሁ። የመጀመሪያው ነጥብ የሚሆነው በራስሽ የምትተማመኝ ሴት ሁኚ። ባጭሩም ለማለት ነው ሴት ሁኚ። ከዛ በኋላ በዛ ማንነትሽ የሚወድሽ ወንድ ወደ ሕይወትሽ ይመጣል። አንድ ነገር አስተውይ። በራሷ የምትተማመንን ሴት አንድ ወንድ ልጅ ችላ ሊላት አይችልም። የሆነ ከባድ ስበት ትፈጥርበታለች። ምክንያቱም በራሷ የምትተማመን ሴት አንድ ወንድ እንዳይወዳት ስለማይችል ነው። እስኪ ወንዶችን ከመኮርነልሽ በፊት እነዚህ ነገሮች ላይ ስሪና ለውጡን በፍጥነት በህይወትሽ ላይ ማየት ትጀምሪያለሽ። ይሄም በምንድን ነው? በአስተሳሰብሽ ላይ በመስራት በስብዕናሽ ላይ በመስራት በባህሪሽ ላይ በመስራት ምናልባት እኳ እንጂ ቆንጆ ነኝ ብለሽ ከራስሽ ልትኮፈሽ ትችላለሽ። ገንዘብ አለኝ የፈለግኩትን ወንድ መግዛት እችላለሁ ልትች ይሆናል። ግን ወንዱ ልጅ እልህ ውስጥ ነው የምታስገቢው። እንደዚህ አይነት መንገዶችን የምትከተይ ከሆነ ወንድየውን ወደ ፍቅር ሳይሆን ወደ እልህ ነው የምታስይ። ስለዚህ በራስሽ የምትተማመኝ ሴት ሁኚ። ይህን ስልሽ ምን ማለቴ ነው? አንድ ወንድ ልጅ ወደ ህይወትሽ ቢመጣም ቢሄድም አንቺ ላይ ምንም አይነት ለውጥ እንደማያመጣ ለወንድየው ልጅ ማሳየት አለብሽ። አንቺ ሰልፍ ኮንፊደንት የሆንሽ ሴት መሆን አለብሽ ነው። ይህን ስልሽ ታዲያ አንድ ወንድ ላይ ይግድ ሙጭጭ ማለት አለብሽ ማለቴ አይደለም። ምክንያቱም አንዳንድ ጊዜ ብዙ ሴቶች ትደመጣላችሁ፣ ቴክስት አልጻፍክልኝም፣ አልደወልክልኝም፣ ለምን ለምን ለምን የሚሉ ብዙ ጥያቄዎችን ወንዶችን ስታስጨንቁ ይታል ይታያል ይሄ ከምን የተነሳ ነው በራስ ኮንፊደንስ ማጣት ነጸብራቅ ነው የሚሆነው ስለዚህ መለማመጡን አቁሚውና በራስሽ የቆምሽ ሴት መሆን አለብሽ ታዲያ ልብ በይ እኛ ወንዶች ደግሞ በራሷ የምትተማመን ሴት በጣም ትገዛናለች ስለዚህ በራስሽ የምትተማመኝ ሴት ሁኚ። ምንድን ለማለት ፈልጌ ነው? አንዳንድ ሴቶች የሆነን ወንድ ካወቃችሁ በኋላ የነበራችሁን ስብና የነበራችሁን በራስ መተማመን ስታጡት ስለሚታይ ነው። ስለዚህ መልፈስ ፈስ ፈጽሞ የለብሽም። ይህን ስልሽ ለምንድን ነው መሰለሽ? እርሱን ሳታውቂው እኮ በፊት ኖረች ታውቂያለሽ፣ ምን ሆነች ታውቂያለሽ? ምንም አልሆንሽም። አሁንም ወደፊትም ምንም አትሆኝም። ስለዚህ ምንም እንደማትሆኝ መገንዘብ አለብሽ። በራስሽ መተማመን ይኖርብሻል። በራስሽ የምትተማመኝ ሴት ከሆ ደግሞ ወንድ ወደ ህይወትሽ መምጣቱ አይቀርም። ወደ ሪሌሽን ውስጥ ገብታችሁም በኋላም ራሱ ሁሉን ነገር እርሱ የሚጠይቅሽ ማንኛውንም ነገር ለመስጠት መቸኮልም ደግሞ የለብሽም። ይሄ ምንድን ነው የሚያሳብቅብሽ እርሱ የጠየቀሽን ሁሉ ነገር የምትሰጪው ከሆነ የምታቅርቢለት ከሆነ ሰልፍ ኮንፊደንት እንዳልሆንሽ እናም ደግሞ እርሱ ላይ ዲፔንደንት እንደሆንሽ ማስተዋል ይጀምራል። ስለዚህ ብዙ ነገሮችን ሊጫወትብሽ ወይም ደግሞ ሊይዝብሽ ሪሌሽናችሁን በቃ ከፍና ዝቅ ሊያደርግ እንደ ጌም ሊጫወትብሽ ስለሚችል በ አስመተማመን ይኖርሽ ለነገሮች ደግሞ አትቸኩይ። ሌላኛው ወንድ ልጅ እንዲያፍቅርሽ ማድረግ የምትችይው ራስሽን በመሆን ነው። ራስን አለመሆን እንግዲህ ብዙ ዋጋም እንደሚያስከፍል ብዙዎቻችሁ ከሌሎች ሰዎችም ተመራችሁ ሊሆን ይችላል። በተለይ በዚህ ጊዜ ያላችሁ ሴቶች አንድ ነገር ልምከራችሁ። እስኪ ራሳችሁን ለመሆን ጣሩ፣ ራሳችሁን ሁኑ። ምክንያቱም ደግሞ ምንድን ነው የሆነችን ሴት መሆንን አቆሚ፣ የሆነን ሰው አትሁኝ። አንቺ ልዩ ፍጥረት መሆንሽን መገንዘብ አለብሽ። ሌሎችን ለመሆን ያለሽን ማንነት ያለሽን ነገር ጥሞ መጣል የለብሽም። ወንዱ ልጅ በእርግጥ እንዲወድሽ ራስሽን ሳትሆኚ ለመቅረብ መሞከር ትችይ ሆናል። አንድ ነገር ደግሞ መርሳት የለብሽም። ወንዱም ልጅ እንዲወድሽ ራስሽን ይሆንሽ ሴት መሆን አለብሽ። ለመሰለሽ እንደዚህ ማውራሽ ያልሆንሽውን ሰው ሆነሽ ወይም ደግሞ ያልሆንሽው ማንነት ሆነሽ ወንድ ልጅን እንዲቀርብሽ ማድረግ ትቺ ይሆናል። ምክንያቱ ደግሞ እኛ ወንዶች በማየት ብቻ ፍቅር ከናንተ ሊይዘን ስለሚችል ነው። ታዲያ ወደ ፍቅር ውስጥ አንድን ወንድ ካስገባሽ በኋላ አንቺ ያልሆንሽው ማንነት ከጊዜ በኋላ ማውጣት ስትጀምሪ ያ ወንድ አንቺ ጋር የሚቆይበት ምንም አይነት ምክንያት አይኖረው። ለምን ብትይ እውነተኛው ማንነትሽ ሲወጣ ከዚያ ወንድ ጋር መቀጠላችሁን አጠራጣሪ ነው የሚሆነው። ስለዚህ በተቻለሽ መጠን እህቴ አንድ ነገር ልምከርሽ፣ ራስሽን የሆንሽ ሴት መሆን አለብሽ። ምክንያቱም በአለባበስ ሊሆን ይችላል፣ ባነጋገር ሊሆን ይችላል፣ ብቻ በብዙ ነገሮች የሆነን ሰው ለመሆን ጥረትን አታደርጊ። ራስሽን መሆንን መልመድ አለብሽ። ምክንያቱም በዛ ማንነትሽ ነው አንድ ወንድ ልጅ ወዶሽ ወደ ህይወትሽ የሚመጣ። እንጂማ በሆነ ከቨር ፔጅ ከመጣሽ በኋላ ያ እውነተኛው ማንነትሽ ሲገለጥ ያ ወንድ ዝብርቅርቅ የሆነ ህይወት ውስጥ እንድትገቢ መንገድን ታበጃለሽ። ይሄ ደግሞ ጥሩ ያልሆነ የፍቅር ግንኙነት እንድትጀምሩና ወይም ደግሞ በብሬክ አፕ እንዲያልቅ ልታደርጉ ትችላላችሁ። ስለዚህ ጠንቀቅበይ። ራስሽን መሆንን መልመድ አለብሽ። ሌላ ማንነት ወይም ደግሞ ሌላ ሴት ውስጥ አትደበቂ። ራስሽን በመሆን ብቻ አንድን ወንድ ቅረቢያን ስታደርጊ ነው አንድ ልጅ በአንቺ ፍቅር የመሳቡ ሌቭል ከፍ እያለ የሚመጣው። ስለዚህ ያልሆንሽው ማንነት ተላብሰሽ አንድን ወንድ ለመቅረብ ጥረት አታድርጊ። ምክንያቱም አይቶሽ ወዶሽ ተማርኮብሽ ሊመጣ ይችላል፣ ግን ግን አንቺ ውስጥ የተደበቀው ማንነትሽን ግን ቢቻል ለጥቂት ጊዜ ነው መደበቅ የምትችል ማንነትሽ፣ የጊዜ ጉዳይ ይሆናል እንጂ መገለጡ አይቀርም። ያ እውነተኛው ማንነት ሲገለጥ ግን ወንዱ ጥሎሽ ይሄዳል። በእርግጠኝነት ነው የምነግርሽ። ስለዚህ ልብ በይ፣ ራስሽን መሆንን ልመጭ። ሌላኛው እንግዲህ ማውቂ አለብሽ አንድ ወንድ ልጅ በፍቅርሽ እንዲወድቅ ለማድረግ የምታስቢ ከሆነ ለራስሽ ቫልዩ የምትሰጪ ሴት መሆን አለብሽ። ይህን ስልሽ ታዲያ ራስሽን የምትወጂ አይነት ሴት መሆን አለብሽ። ይህን ስልሽ ራስ ወዳድ የሚባለው በኔጌቲቭ መንገድ የሚተረጎመውን ሳይሆን ለራስሽ ክብር መስጠትን የሚጨምር ነው። በራስ ላይ አለመደራደርን፣ የራሴ የሆነ ነገር አለኝ ማለትን ማላ አደለ ኢንዲፔንደንት የሆነች ሴት መሆንን መልመድ አለብሽ። አንቺ የሆነ ክፍተት አለሽ እና ወንድ ልጅ ያን ክፍተት ደግሞ እንዲሞላልሽ ብለሽ ወደ ፍቅር ግንኙነት መግባት የለብሽም። መጀመሪያ ምን ማድረግ አለብሽ? ለራስሽ ቫሊዩ መስጠት አለብሽ። ይህን ስልሽ ደግሞ ለራስሽ ትኩረት በመስጠት፣ ለራስሽ ጊዜ በመስጠት፣ ለራስሽ ፍቅርን በመስጠት፣ ለራስሽ እንክብካቤን በማድረግ ራስሽን ማክበር ትቻለሽ። ይህን ስልሽ ታዲያ ምንድነው ለራስሽ ዋጋ ሲኖርሽ ነው። ይህን የምትሰሪ ከሆነ ደግሞ ወንድ ልጅ ወደ አንቺ የማይሳብበት ምንም አይነት ምክንያት የለው ከራሱ ጋር የተወዳጀ ሰው ራሱን የሚወድ ሰው ራሱን ለሌሎች እንዴት ፍቅርን መስጠት ያዳግቷል ብለን እናስባለን? ፈጽሞ አይቻልም አይደለ? ስለዚህ በተቻለሽ መጠን ለራስሽ ክብር ይኖርሽ። ልብ በኝ። ይህን ስብናሽን ይዘሽ የምትቀርቢ፣ ወንድ በአንቺ ፍቅር የማይወድቅበት ምክንያት አይኖርም። አስተዋልሽኝ አይደለ? እኛ ወንዶች ደግሞ በባህሪያችን አዳኞች ነን። እንግዲህ የምታድነንን ሴት ደግሞ ላንቀርባት እንችላል። ስለዚህ ለራስሽ የሚገባሽን ጊዜ፣ የሚገባሽን ትኩረት፣ የሚገባሽን እንክብካቤ ስጪና ለውጡን በፍጥነት ማየት ትጀምሪያለሽ። ሌላኛው እንግዲህ ወንድ ልጅ እንዲያፈቅርሽ የምታደርጊበት መንገድ እርሱን ራሱን ለማወቅ ጥረት ማድረግሽ ነው። እንግዲህ ብዙ ሴቶች አንድ ወንድ እርሱን የመፈለግ አይነት ስሜት የሚያሳያቸው ከሆነ ስለ እሱ ለማወቅ ጉጉት ያድርባቸዋል። ስለ እሱም ለማወቅ በየሶሻል ሚዲያ ፕላትፎርሙ እሱ የሚጠቀማቸውን ነገሮች ማየት፣ ፖስት የሚያደርጋቸውን፣ ሪፖስት የሚያደርጋቸውን፣ ፎሎ የሚያደርጋቸውን ማንነቱን ለማወቅ ጥረት ያደርጋሉ። ስለዚህ የእርሱ የሆኑ ጓደኞችንም ለማወቅ ጥረት አደርጋላቸው ይባላል። ስለዚህ እኔ የምቀርበው ወንድ ይህ ሰው ማን ነው? ምንድን ነው? ኬት ነው? ወደ እኔ መምጣቱ በምን አረጋግጣለሁ? ከዚህ በፊት ምን አይነት ህይወት ነበረው? ምን ያደርጋል? ስራው ምንድን ነው? የሚሉ አይነት የእርሱም ባዮግራፊ መሰብሰብ ውስጥ ትገቢያለሽ ማለት ነው። ታዲያ እርሱም ምን አይነት ሴት ይወዳል ብለሽም ስታስቢ፣ ይሄን አይምሮሽን መጠየቅ ትጀምርያለሽ ማለት ነው። ስለዚህ ምን አይነት ነገር ይስበዋል? ያለው ስዕብናስ ምንድን ነው? ምን አይነት ነው? ምን ይወዳል? ፍላጎቱስ ምንድን ነው? ያልሰረሱ ለማወቅ በምታደርግ ጥረት ውስጥ እርሱ አንቺን እንዲያውቅሽና እንዲወድሽ ምክንያት ትሰጫለሽ ማለት። ታዲያ በዚህ ጊዜ በአንቺ ፍቅር መውደቁ አይቀርም ነው የምልሽ። ግን ደግሞ ሊዋሽሽ የሚፈልግ አይነትም ሙድ ሊጠቀምበት ስለሚችል እዚህ ላይ ደግሞ ጥንቃቄ ማድረግ አስፈላጊ ይሆናል ማለት ነው። ስለዚህ በአንቺ ፍቅር እንዲወድቅ ከፈለሽ እርሱን ራሱ በደንብ ልታውቂው ይገባል ነው እንግዲህ በመጨረሻም አንድ ላስገነዝብሽ የምፈልገው ወንድ ልጅ በአንቺ ፍቅር እንዲወድቅ የምታደርጊበት መንገድን ሁሉ ከተጠቀምሽና ይህ ወንድ ልጅ ግን ወደ አንቺ ሕይወት የማይሳብ ከሆነ አንድ ማድረግ ያለብሽ ነገር አለ። እርሱም ከፈጣሪሽ ጋር ያለሽን ሕብረት ማስተካከል ነው። መቼም እንግዲህ ሁላችን የሃይማኖት ሰዎች ነን። ፈጣሪ ነው ባልም ሚስትም ለሰው ልጅ የሚሰጠው ፍቅረኛም ለሰው ልጅ የሚሰጠው ፈጣሪ ነው። ስለዚህ ይህን በማወቅሽ ይህን አስተውለሽ ፈጣሪ የምትወጂ